ሰላም የኔ ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት ነበረ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ አንድ ጉዳይ አለ። ይህ ጉዳይ የብዙዎቻችን ጉዳይ እንደሆነ ተስፋ አደርጋለሁ። እኔ እንዳለኝ ይሰማኝ የነበረ አሁን ግን ራሴን በጣም ቻሌንጅ እያደረኩኝ ወደዛ እየወሰድኩ ያለሁት አንድ ጉዳይ አለ። ጉዳዩ ምን መሰላቸው? ይቅርታ ነው። በጣም በህይወታችን ትልቁን ድርሻ የሚይዘው ይቅርታ ነው። ምክንያቱም ከሰው ጋር እስከኖርን ድረስ ግጭቶች ይኖራሉ፣ አለመግባባቶች ይኖራሉ ሳናውቅ ሰውን እናስቀይማለን፣ ሰዎች እኛን ያስቀይሙናል በተለያየ መልኩና ድሮ ድሮ የሚገርማቸው ነገር እኔ በፍጹም ቂም የሚይዝ አልነበርኩም። ግጭት የሚሆን አለመግባባት የሆነ ነገር ከተፈጠረ በሰዓቱ በጣም በፍጥነት ከዛ ቦታ ነው ዞር ማለት የምፈልገው። ያን ያህል ተምሬ ትልቅ ሰኮኝ ስልጠናው ውስ ምናምን የገባኝ ነገር አይደለም፣ ግን በጣም ውስጤን ስለሚጨነቅ እንዲያነ ቦታ ራሴ ማግኘት ጥዬ ይጠፋለሁ። ሰው እያደገ ሲሄድ ቂመኛ እኔ እንደዛ ነው የተረዳሁት። ምን ለመናገር ነው፣ በግራም በቀኝም የህይወት ጥፊ የቀመስን ስንመጣ፣ እኔ ምን ሆንኩኝ መሰለ፣ የሆነ ነገር ከተሰማኝ፣ በጣም ፊል ካረኩ ውስጤ ሰላም እንዲሆን በጣም ነው የምፈልገው፣ እና ከነዛ ሰው እሸሻለሁ። ሸሽቼ ግን ምን ሆናለሁ መሰላችሁ? ቢደውሉ ላላነሳ እችላለሁ። ለራሳቸው ጉዳይ ከፈለጉኝ ለእነሱ ጉዳይ እገኛለሁ። በተረፈ በፍጹም በፍጹም የእነሱን እርዳታ የማልጠይቅ ሰው ሆንኩኝ ማለት ነው ሰው አዋጭ አይደለም። አያዋጣም ይሄምና ማለት የተለያዩ ስልጠናዎች ይቅርታ ማለት ምን ማለት እንደሆነ ምናምን እየገባኝ ሲሄድ ግን በጣም ብዙ ማስተካከል ያለብኝ ጉዳይ ነው ማለት ነው። ምን ጨመርኩበት፣ በዛ ኢሞሽናል፣ ስሜታዊ በሆንኩበት በተናደርኩበት ሰዓት ምናምን ጥዬ ይሄድና እንደበፊቱ ከዛ በኋላ ግን ቁጭ ብዬ ማውራት ነገሩን መፍታት ጀመርኩ ማለት ነው። የሚገርማችሁ ይሄ ግን ሲሆን ሰው ትምህርት አላችሁ እነዛ የምትአውሯቸው ይቅር ብላችሁ አውርታችሁ እንደገና እንደ አዲስ አብራችሁ የምትቀጥሏቸው ሰዎች በህይወቴ ላይ ይቀጥላሉ ወይ፣ የምር ወዳጅነቱን ጓደኝነቱን ምናምን እፈልገዋለሁ ወይ የሚለው ነገር ትልቅ ጥያቄ። ይቅርታና መተው ምንድን ነው ልዩነታቸው? እኔ ይቅርታ ማድረግ ማለት መተው ማለት ነው ብዬ አላምንም። መተው ነው እራሱ ይቅርታ ማለት። በህይወቴ ጓደኝነቴ ላይም አይቀጥሉም ምንም ነገር ላይ አይቀጥሉም ብዬ የማስባቸው ሰዎች ወደምን ስሜቴ ወደምን መጣ መሰላችሁ? መተው በቃ እነሱም የራሳቸው ህይወት መንገድ አላቸው። እነሱ በዛኛው መንገድ ሄዳለሁ፣ እኔም በዚህኛው መንገድ እጓዛለሁ ማለት ነው። ነገር ግን እስቲል አሁንም ድረስ እዚህ ቤት ውስጥ ያላችሁ ቤተሰቦች ይሄንን ታግዙኛላችሁ፣ በየትኛውም ሃይማኖት ውስጥ በየትኛውም የህይወት መስኩ ውስጥ የትኛውም አሰልጣኝ፣ የትኛውም ትልቅ ሰው፣ የትኛውም የሃይማኖት አባት ይቅርታ ጉዳይ በጣም ብዙ ያስተምሩናል፣ ብዙ ያካፍሉናል። ይቅር ማለት ደስ የሚል ነገር ነው። ትውት ማለት እርግፍ ማለት እርግፍ እርግፍ ተከሻችን ላይ ማንንም ሳንሸከም መጓዝ ማለት ነው። ጭንቅ የሚያዝን ማለት ግን እነሱ መሸከማችን ለብዙ ነገራችን ሰውን እንዳናምን፣ ቀጥሎ ጓደኞች እንዳይኖሩን፣ ወዳጅ እንዳይኖረን ስራ የምንሰራቸውን ሰዎች ምናምን በጣም ብዙ ነገር ነው የሚረብሸው፣ እና የራሳችንን ኢነርጂ ስለሆነ ሳ ከሚያደረገው አክቲቪቲዎቻችን ራሱ ኖርማል አይሆንም። ምክንያቱም ውስጣችን ቂም ይዟል ማለት ነው። ስለዚህ በዋናነት እኔ ሰው ይቅር ማለት ያለበት መጀመሪያ ራሱን ነው። ራሱን ይቅርታ ያለ ሰው ሰውን ይቅርታ ማለት እና የሰውን ያደረገበትን ነገር መተው አይከብደውም። ይቅርታ ማለት ደግሞ ሽንፈት አይደለም። ይቅርታ ማለት ባይዘው የራስን ነፃ ማውጣት ነው፣ ድል እንደማድረግ በሉት። እንደ አጠቃላይ ይቅርታና መተውን ስናስብ ቂሙን የሚረብሻውን በሽታ የሆነውን ፓርት ግን ነጭ ብሎ ቤት ውስጥ እንዳለንት በፌስታል እስር አድርገን ቁጥር አድርገን ጥለነዋል ማለት ነው። ምክንያቱም ግን ምን እናደርጋለን? ራሳችንን ግን ፕሮቴክት እናደርጋለን፣ ከዛ ሰው ጋር ዳግም እንዳንጣላ የሚያቀያይም ነገር ካለ የሚያቀያይም ይሄ ነገሩ ስሙዝሊ እንድንሄድ ያደርገናል። በብዙ ቪዲዮዎቼ ምናልባት ተናግሬ ሊሆን ይችላል። አንድ በጣም ከሰው ጋር እንድንቀያየምና ለይቅርታ ራሱ ልባችን በጣም እንዲከብት የሚያደርገን ነገር ከሰዎች ብዙ የመጠበቅ ጉዳይ ነው። እና ሰዎች ሰው ናቸው በቃ፣ ልክ እኛም ከነሱ እንደምንጠብቀው ሁሉ እነሱም ከኛ የሚጠብቁት ነገር አለ። ስለዚህ ሞር ከሰዎች ኤክስፔክት ባረግን፣ ከሰዎች በጠበቅን ቁጥር እኛን እንዲከፋን እንዲደብረን፣ እኔ እኮ እንደዚህ እኔ እንደዚህ ውኝለት ሲጀምር ላይፍን ጓደኝነትን ወዳጅነትን በውለታ ማሰርም ልክ አይደለም። ልባችን ከፈቀደ ለሁሉም ሰው ማድረግ የምንችለውን መስጠት የምንችለውን መኑ ከየትኛው ወገን ሆናችሁ ነው ራሳችሁን የምታዩት? ሁሌ ይቅርታ መባል የምንፈልግ ሰዎች ነው ወይስ? ሀሳባችሁ ስለ ይቅርታ ጉዳይ ኮሜንት ላይ ጻፉልኝ። ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። እያያችሁኝ ከእኔ ጋር ስለቆያችሁ በጣም ነው በመሰግነው። ሰላም ሁኑ። ባይ